ምክንያቱም ታገል በረኪና ጠጥቼ የተረፍኩ ሰው ነኝ፣ በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቃሽ ታውቂኛለሽ። ከማንም በላይ ይሄ ደግሞ አዩ አይደለም፣ ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ ዓይኔ እያየ ዝም ብዬ አልቀመጥም። እንዲህ እየተጫወትሽበት ዝም ብዬ አልቀመጥም። አዩ ተብዬዋ እንግዲህ ንግስት ሱመያን ማስፈራራቷን ቀጠላለች ማለት ነው። የትም እንደምትደርስ ባናቅም እንግዲህ የቦቦ ላይ ባሏም ነጥቃ እንዲሁም ደግሞ እያስፈራራቻት ይገኛል። እንደዚህ ታደርግሻለሁ፣ እንደዚህ አደርግሻለሁ፣ እያለች እያስፈራራቻት ነው ማለት ነው። እንግዲህ እስቲ የሚሆነውን አብረን እናያለን። አሰላሙ አሌይኩም ወራህመቱላሂ ወበረካቶ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምን አላችሁልኝ? ከኔ ሁሉ ሰላም ነው አልሐምዱሊላ። በያላችሁበት ሰላማችሁ ይብዛልኝ። ሰላም ፍቅር አንድነት ለሀገራችን ይሆንልን። ዛሬ እንግዲህ ቅብያለሁ ማለት ነው። ሀዩ እንግዲህ ምንም ነገር አልተማረችም ማለት ነው። ሰይድ እንቢገር በፋት ምንም የተማረችው ነገር የላትም። ሲያዋት ሲጀምር የምትማርም አይመስል ማለት ነው እና እንግዲህ ባለፈው በለቀቀችው ቪዲዮ ላይ ሱመያ ወደ የመን ተመልሻለሁ እያለች ስትል ነበረ። ከልጆች ጋራ ስራ ከማዲያም ስራ ልሄድ ነው ልገባ ነው እያለች ነበር። እንዲሁም ደግሞ እና እንደዛም በመፈጠሩ እውነት ለመናገር በጣም አዝን ያለሁ ማለት ነው። እንደገና ከኢትዮጵያ ተመልሳ ሁለት ልጆች ይዛ እንደዛ ተንከራታ መልሳ ደግሞ ማዳን ቤት ስራ መግባት ማለት በዚህ ሙቀት፣ አሁን ደግሞ እየሞቀ ነው ማለት ነው። ብርዱ እየወጣ ሙቀት እየገባ ነው ማለት ነው። እና በጣም ከባድ ነው። ባለቤቷ ጋር ታርቃ፣ ሀታ ሌላ ሀገር ሆና ታርቃ እየተረዳዱ ቢቀመጡ ይሻል ነበር ማለት ነው። እና ሰይዴም ያን የለቀቀችውን ቪዲዮ እንዲሁም ልጆቿ መርፌ ሲወጉ አየሆን ምናምን እያለ ሲል ነበር፣ በለቀቀው ቪዲዮ ላይ። በዛም የተነሳ ትንሽ ግራ ገብቶታል መሰለኝ። እና አዩንም እንግዲህ ልብ ይስጣት ነው የሚባለው። እሱ እንኳን እንደምትታየው ልብ ይኖራት አይመስለኝም። ልጅቱ የሚያማት ነው የሚመስለኝ ማለት ነው። ጥሩ የሚያስብ ሰውና ያኔ እንደዚህ እንትን የሚል ሰው ያን ያህል ሱመያን ማባረር አይጠበቅባትም ነበር። እናም ሌላ ሚስት አገባለሁ እያለ ሲል ነበረ። በዛ እንዴት ያንን እየጠበቀች ነበር። እንደገና ደግሞ ዱብዳ ወደ የመን መለሳለሁኝ ልጆችን ማየት አለብኝ ሲላት ነበረ። ነገር ግን ሀዩ ተብያዋ በጭራሽ እንደዛ ልታስብ አልቻለችም ማለት ነው። እንዴት ትተይ ትሄዳለህ? መልሰህ ስንት ቀን አንከራታ መልሰህ የምን ትሄዳለህ? እያለች ስትጨቀጭቀው ነበር። ሰይድም ያው እንግዲህ ከልጆቼ የበለጠ ምንም ነገር የለብኝ፣ የትም ብከር ይሄድ ያለሁኝ ልጆቼ እየታመሙና፣ እንዲሁም ደግሞ ሰው ቤት ይዛችሁ ስትገባ ቁሜ አላይም እያለ ሲያስረዳት ነበር። ነገር ግን ልጅቱ በጭራሽ ግን የምትረዳ አይደለችም አደለችም። አይምሮ የሚያስበው በቃ ሌላ ነገር ነው እንግዲውስ የምልህን ብር በባንክ ማስገባት አለብህ እያለች ስትለው ነበረ። እሱም ደግሞ የብር ፍቅር ከሆነ ያላት ሁሉንም ነገር ያለችውን አደርጋለሁኝ እኔ ግን ልጆችን መከተሌን በጭራሽ አላቆምም እያለ መልስ ሲሰጥ ነበረ። ያም ሆኖ ግን እንዲያለችው አደረገላት ላክ ያኔ ያለችውን ላኩላት በባንኳ ሁሉንም ነገር አስገባሁላት እያለ ሲያስተላለፍ ነበረ። እንደዛ ሆኖ ያው እሱም ወደ ልጆቹ ወደ የመን መንገዱን ቀጠለ ማለት ነው። በሌላኛው ቪዲዮ የለቀቀው ግን የምን ሆኖ ጎዳና ላይ ተኝቶ ሲያሳይ ነበር ማለት ነው። እውነት ለመናገር በጣም ከባድ ነው። እውነት ድራማ አይደለ እንደሆነ ይሄ እውነት ከሆነ በጣም ይከብዳል። እና ብርም የለኝም ልጆችን ስራ ይዤ ነው የምገባው ብላ ስታስተላለፍ ሱመያ፣ ያለኝን ብር የቀረኝን ወደ ሱመያ ባንክ አስተላለፍኩ፣ አሁን እኔም የለኝም፣ ግማሹን ወደ አዩ አስተላልፌ ምንም ነገር የለኝም እያለ ሲል ነበር። የመላ ሂዶ ያው ጎዳና ላይ አይተነዋል ሁላችንም ማለት ነው። እውነት ከሆነ እውነት ሰውን ለመሳብ እና ዲራማ ካልሆነ እውነት ከሆነ በእውነት በጣም ይከብዳል ማለት ነው። ብቻ እንደ ቀልድ በፍራንክ የተነሳ እንግዲህ ሀዩ ህይወታቸው ገብታ በጣም ትልቅ ብጥብጥ ፈጥራለች። እውነት ለመናገር ማለት ነው እና በሰው ህይወት የምልክቱ ለ ምን ለማረፍ ፈልግ ይመስላችሁ? በሰው ህይወት በቃ በሰው ህይወት ገብቶ የሰውን ትዳር የሰውን ህይወት መበጥበጥ ማለት በጣም ብዙ ዋጋ ለዘኛውም ሰው ያስከፍላል ማለት ነው እና የሰው ህይወት ባንበጠብጥ የራሳችንን አላህ የጻፈልንን እሱ የፈቀደልንን ብንኖር ባይነኝ ማለት ነው። እንዴኔ አሁን ተመልከቱ እንግዲህ በዚህ በዚህ ሙቀት ሁለት ልጆች ይዛ እንግዲህ ከአንዴ የመን አንዴ ኢትዮጵያ ማለት በጣም ከባድ ነው። እኛ ለራሳችን ብቻችንን ስንት ሆነን ነው የመጣ ነው ማለት ነው እና በጣም ከባድ ነው። ቃል እንድትገባልኝ ይፈልጋል። እኔ ችግር የለውም እዚህ እንገርሽ። አሁንም እውነተኛውና ትክክለኛው ነገር ልንገርሽ፣ ይሄ ቪዲዮ እንዲለቀቅ እኔ ራሴ አልፈልግም። በጣም የሚያስጠላ በህይወቴ ከሰማኋቸው ነገሮች ሁሉ በጣም አስቀያሚ ነገር ነው። ስለዚህ ይሄ ነገር ቪዲዮ ላይ ትክክለኛውን እውነቱን ንገሪኝ፣ እኔና አንቺ እውነቱ ላይ እንድንደርስ። ስለዚህ ሁሉም ነገር እኔና አንቺ ጋር ተደባብሰናል። ገባሽ? ልጅቷን ምንድን ነበር የምንልኩ? እኛ እናመቻቻለን። እሺ እኮ መጀመሪያ ቃል እገባለሁ፣ ለመንግስትም እንደማትናገር እኔ ቃል እንድትገባለሽ እኔ ነገርኩሽ እኮ። እኔ የልጅቷን መዳን ስለምፈልግ አንቺ ብቻ እውነቱን ምግብ እሺ በቃ ጓደኛዬ ነች። እኔ ነኝ እንደዚህ ያደረኳት። እንደውም ለእሱ አስቤ እኮ ነው። እንዴ ባሏን ባሊ ከጎን አይደለም ብላ እንዳትጨነቅ ብዬ ውሻውን እንደ ባሏን እንዲመስላት ያደረኩ እኔ ለእሱ አስቤ ነው እንደውም። በቃ እንጂ ስለ እንዳልከው ነው መጀመሪያ፣ ተስፋ እኔ እኔ የምወደው አሁን እኮ እሷ ባኔ ላውራ በቃ ላውራ፣ መጀመሪያ እኔ ላውራ አታስጨንቀኝ እንዴ እሺ በቃ እንዳልከው ነው እኔ ነኝ የምወደው ነበር። እሱ ምንም አይነት ስሜት አልነበረውም ለእኔ። ከዛ በቃ እኔ አልቻልኩም ከእሷ ጋር ሳይው የበለጠ እየተቃጠልኩ መጣሁ። በቃ ያለኝ አማራጭ እኔ ወደ እኔ እንዲመጣ በጣም ብዙ ሙከራ አድርጌያለሁ፣ እንደዚህ ተንኮል ውስጥ ከመግባቴ በፊት ግን በቃ እሱ ምንም ፍላጎት ሊኖረው አልቻለም። ወደ እኔ ሊሳብ አልቻለም። በጣም ነው የሚወዳት በጣም እሷም በጣም ነው የምትወደው። ከዛ በቃ ያለኝ አማራጭ ምንድን ነው? እንደዚህ በመተት ምናምን ወደ እኔ ማምጣት ነው። እሱ ላይ መተት አደረግኩበት፣ እሷ ላይ መተት አደረኩባት። እሷ ላይ ያደረግኩባት ግን ውሻው ባሏን እንዲመስላት ነው ያደረኩት። በቃ እንደዚህ ያደረግኩበት ምክንያት ደግሞ እንዳትጎዳ ስላሰብኩ ነው ቢያንስ ውሻው ባሏ ይመስላታል ብዬ ስላሰብኩ ውሻውን አሁን ውሻውን ውሻውን አሁን መተት የሄድሽበት ቦታ ነው እንደዚህ አይነት ውሻ ወስደሽ ከጎኑ አስቀምጭ ብሎ ያሉሽ? አዎ፣ የሄድኩበት ቦታ ውሻ ታስቀምጪላ። እሺ እሷ እንዳትጎዳ ምን ማድረግ አለብን አልኩ። ከዛ በቃ ውሻ ትወስጃለሽ፣ ጥቁር ውሻ። ራሳቸው ናቸው የሄድኩባቸው ሰዎች ያመጡት ውሻውና፣ ሰው የሚመስል ውሻ በቃ ኖርማሊ የምናውቀው አይነት ውሻ አይደለም፣ ለየት ያለ ውሻ ይመጣል እሱ ጋር እንድትሆን እናደርጋለን። ሰው እንዲመስል ያደረግንበት ምክንያትም አንዱ እሱ ነው፣ ባሏን እንዲመስላት ነው። ፀይም ነው ባሏ። አይተው ከሆነ በዛሬው ጊዜ ሰውን ማመን እንዲሁም የሴት ጓደኛ ማመን በጣም ከባድ ነው። ግን አንዳንድ ጓደኛዎች አሉ እንዲሁም ሷልህ የሆኑ ማለት ነው። ሁሉም ሰው ነው ብዬ አይደለም። እና አሁን እቺ እንግዲህ ውሻ ባሌ ነው ብላ የምታስብ ልጅ እንግዲህ ተመልከቱ ህይወቷ ምስቅልቅል እንዳለባት ማለት ነው ትዳሯን ባለች ትዳሯን ባመነች እንግዲህ በጓደኛ ተከርታ እንግዲህ እስከ ህይወቷ ድረስ አስግቷታል ማለት ነው ተመልከቱ እንግዲህ ሀታ ወንድየውም አይፈረድበትም አሁን የሚያውቀው ነገር የለውም እሱም ላይ እንግዲህ ወይንም ልታደርግበት ትችላለች ማለት ነው ግን ምን አይነት አስተሳሰብ እንደሆነ ብቻ አላቅም። እንግዲህ እሷ የምትለው ኢንተርቪው ያደርጋት እንግዲህ ሰውየው በጣም ይወደዱ ነበር፣ የሚወደዱ ባልና ሚስቶች ነበሩ። በዛን ሰዓት እኔ እቀና ነበረ፣ ለባለቤቷ ስሜት ነበረኝ፣ ለጓደኛ የባለቤት ስሜት ነበረኝ፣ የዛን ሰዓት እቀና ነበር እያለች ነበር ስታወራ ነበረው ማለት ነው። አለም አለማፈሯ ምናልባት ስሜትም ተኖራት እንኳን ከህይወታቸው መውጣት ነበረባት እንደዚህ ያለ ነገር ለህይወቷ የሚያስፈራና እንደዚህ ሲያዩት አጸያፊ ነገር ማድረግ ማለት ሱብሃናላህ እንዲሁ በጣም ከባድ ነው በእውነት እኔ በጣም ነው ያዘንኩት ለምን ይሄንን እንደሚያደርጉ እንደዚህ የሰው ህይወት እንደዚህ ሲኦል የሚያደርጉ ሰዎች ምን እንደሚጠቀሙ ብቻ አላውቅም። ተመልከቱ እንግዲቻ አሁን ባለቤቴ ውሻ ነው እያለች እንደዚህ አምና ጨርሳለች ማለት ነው። ምክንያቱም የሚታያት ሰው መስሎ ነው። እናም ያው እናትየውን አቅርቦ አቅርቦ ነበረ። እናትየው በጭራሽ አላመኑም። የእኔ ልጅ ይሄንን ልታደርግ አትችልም። እኔ ደው ሌላ ነበር። ከሶስት ቀን በፊት ደህና ነኝ፣ ሁሉም ሰላም ነው፣ ከባለቤቴም ጋር በጣም ደስተኛ ነኝ ብላ አውረታኝ ነበረ እያሉ ነበረ እናቷዋ ማለት ነው። ነገር ግን ጋዜጠኛው ሲነግራቸው በጣም ነበረ ያዘኑት፣ እንዲሁም ለማመን አቅቷቸው ነበር እናቲቱ ማለት ነው። እና እንዴት ይታመናል? አንድ ሰው ደግሶ ዘመር ጠርቶ የዳረውን ሰው እንደገና ልጅሽ ውሻ ነው ባሌ ብላ ውሻ ግብታሌ ብለው ሲነግሩ በራሳችሁ ውስጥ ስታስቡት ምን አይነት አስተሳሰብ ይኖራቸዋል? በጣም ከባድ ነው እና እናትየውም በጭራሽ ምንም እንትን ሊሉ አልቻሉም ነበረ። ከዛ ግን ልጅን አገናኘኝ፣ ይሄ ከሆነ እስኪ ልጅን በአካል ማየት አለብኝ እያሉ ልጅቱ መጥታ ነበር፣ እዛ ኢንተርቪው ላይ ማለት ነው። ግን እናትየው ሲያዩ በጣም ነበረ ያዘነችው፣ በጣም ማለት ነው። በጣም የሚያሳዝናል እንግዲህ፣ አንድ ልጅ ማለት በራሳቸው ቦታ አስቡት፣ ውሻውን ባለቤቴ ነው ብላ ስትል፣ እንግዲህ ምን ያህል ያቺ ልጅ በሽተኛ እንደሆነች ማሰብ አይከብድም ማለት ነው። እና በዛን ሰዓት እናትየቱ በጣም ነበር የደነገጡት። ነገቁስ በእውነት እንደው ስታለቅስ እናትየዋ እኔ እንጃ እንባዬ ነው የተቀደመው። ወላይ ነው የምላቸው ቤተሰብ በጣም ነበረ እንትን ያልኩት ማለት ነው። የዛን ሰዓት ግን ልጅቱ እናቴ አንቺንም በረዙሽ ማለት ነው። ይሄ ባለቤቴ ነው እንዴ? ይሄ ውሻ እኮ ነው። እንዴት ባለቤቴ ተያለሽ ከቶውም፣ ለዛውም ጥቁር ውሻ እያሉ ሲሏት እናቷ አንቺም እንዴ ሰዎቹ እያለች ታምታታ ነበር ማለት ነው። ነገር ግን በጣም ከባድ ነው እና ምን ልላችሁ ፈልጌ ነው እንደዚህ የሰውን ሕይወት እንደዚህ ለማመሰቃቀር እንደምት ጥሩ ሰዎች እንዲሁ ነገ ሞት አለብን፣ ይችን ዱኒያ ትተናት እንሄዳለን፣ ነገም በልጆቻችን ይደርሳል ብለም ብለው ቢያስቡ የሰው ህይወት ባላበላሹ ነበር ማለት ነው። ሁሉም ነገር ቀሪ እኮ ነው፣ እኮ ዱኒያ ናት፣ ምንም አይጠቅምም። ምን አለ ጥሩ ነገር ሰርተን እቺን ዱኒያ ብንለቅ ማለት ነው። ለሰዎች ጥሩ አስተሳሰብ ቢኖረን ማለት ምንድን፣ ያኔ ምን እንጎዳለን? ለምን አስተሳሰብ እናስባለን ለሰዎች እና በአሁኑ ጊዜ ጓደኛ ማሰብ በጣም ከባድ ነው። ጭራሽ ከተሞች ወረ ንንጃ እኔ በገጠር እንደዚህ ይኖር አይመስለኝም። ሆነን ለመናገር እንደ ሁሉንም ነገር የምንሰማው በቃ በይሁ በከተማው ነው እንጂ እንደዚህ ይሄን ሁሉ አስተምነደርስ ድረስ እንደዚህ ያለ አስፈሪ ነገር ሰምተን አነቅም ማለት ነው። እና በጣም ስለተሰማነው ነው የዛሬው ቪዲዮ እንግዲህ ይሄንን ይመስላል። ውድ ቤተሰቦች ባለችን እድሜ ጥሩ ነገር እናሰብ፣ ለማንም ሰው ይሁን ለማንም ማለት ነው። በቃ ካለን በገንዘብ እንርዳ፣ ከሌለን ደግሞ ጥሩ አስተሳሰብ ይኖራል። ጥሩ ስነ መግባር ይኑረን እላለሁኝ የዛሬው ቪዲዮ ይህንን ይመስል ነበር እንግዲህ ከወደዳችሁት ላይክ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ